ይህንን ነገር ማለት ሞቱ አይደለም። ወንድም የለም በቃ አንስተ እንዲህ እራስህ አንቀህ እንደገዘ ይህን ነገር ለ ያ ከፈለገ እኔ እናንተ ጓደኝነት ማቋረጥ ይችላል። አንድ ጊዜ ሰብስቤ ብነግራት ኪዩ ትሰበርብኛለች። ድጋሚ አታገግል አይገልም ይባላል። መርዝም ከለመዱት ባይሆን ቀስ በቀስ ውስጤን እንዳይከብደው ባክሽ፣ ትንሽ ቆይ። ስቃዩያን ወንድም አለኝ ብላ ያኔ አኗር የሚባል ሰው አሁን ነገሩን እየሰፋ በፍጹም ቶፋ አፈላጊ መስሎኝ እስካሁን ድረስ ከአንተ ጋር ሳብርልህ ነበር አንተ በምታደርጋቸው በእያንዳንዱ እንቅስቃሴ ውስጥ ምንም እንዳላወቀ ሳስመስል ከድ ቃል ገብተህልኝ ነበር ነው ቃል ገብተህልኝ ያለ ቃል የገባሁልህ ለአንተ ብዬ ነው እንጂ ለእኔ ብዬ አይደለም ቃል የሚያሳጥፍ ምንም ነገር አልተፈጠረም አሁንም ነግቶታል በቃ ከዚህ በላይ አንተን መውደድ አትችልም ከዚህ በላይ አንተን አይደለም ማንንም መውደድ አትችልም በቃ ደከማት አኑ ደከማት ከዚህ በላይ ምንም ልትታመም አትችልም እውነት ሁን ንገራትና እረፍት እኔ አንድ ነገር ሆኜ ቢሆን ጥሩዬ የምንትሆን ነበር እናት የምንትሆን ነበር ምናም ብላ አውርተኛል አይደል ስለዚህ ያንተም አንድ ነገር መሆን ለእኔ ስሜት ይሰጣል ለእኔ ይጎዳኛል ያንተ እንደዚህ ማብሰልሰልና መጎዳት እኔንም ይነካኛል የአንተ ህይወት ያንተ ብቻ አይደለም እኔ ይችልዋል የኔ መሰቀኝ የኔ እንትን ማለት ለኪያ ከሆነ ምንም ማለት አይደለም። ቶ ልሞትላት አልነበረ? ትናንት ጫካ ገብቼ በመኪና ጠጥቼ ታነቄ ልሞት አልነበረ? እኔ ከአንተ ጋ ነው እያወራሁኝ ይህን ነገር ለአውራ የሚገባው ከክያ ጋ ነበረ፣ እንደ እውነታው ከሆነ ማለት ነው። ማየ የአንተን ሚስጥር ስጠብቅል እዛ ጋ ኮ ማታው እኮ ጓደኛዬን እኮ። ሰላም የተወደዳችሁ ነ የተከበራችሁ ቱያት ቤተሰቦች፣ እንደምን ከርማችኋል? ቤተሰብ፣ ናፍቆት፣ ስራ እንዴት ይዟችኋል? እኳ ነው እኛ ጋ አልሐምዱሊላ ሁሉም ሰላም ነው። እናንተ ጋ እንዴት ነው? እንግዲህ ኮሜንት ላይ ምናምን ሀሳባችሁን ስቱን እንግዲህ ከሰሞኑን አዳዲስ ነገሮች እየተፈጠሩ በተለያየ መንገድ ጉዳዮችን እያጣራው የሚገኛለው ግን ደግሞ ውጭ ውጭውን ስል የራሴን ቡድ ወይም ደግሞ ቤቴን ገመናን መሸፈን እና ማስተካከል ትንሽ ከብዶኛል። ለዛ ደግሞ ይባል ለእናንተም ማጫወታቸው የተወሰነ ነገር ይኖራል። ደግሞ አሁን ከመጣ በኋላ ደግሞ ስላለው ነገር በአጠቃላይ ለእናንተም የምናሳውቃችሁ። ሁለተኛ ነገር ደግሞ አሁኑም ከእንደዚህ አይነት ነገር ውስጥ እኔን እንዲያስወጣኝ ማለት ሪስክ ውስጥ እንዲከተኝም ስለማልፈልግ ሁኔታውን ከአሁኑ ጋር ያለውን ነገር እንድንጨርስ አደርጋለሁ። ምክንያቱም ኪዩም ለኔ እህቴ ነች፣ ጓደኛ ነች። ስለዚህ እሷ ማወቅ ያለባት ነገር አለ። እስከዛሬ ድረስ አኑ ደብቋት የነበረ እኔም በሁኔታው ላይ ተሳታፊ ነበርኩኝ የሆነ ነገር ተፈጥሯል። ብቻ እሱን ከመናገሬ በፊት አኑ ራሱ በአንደበቱ እንዲነግራችሁ ለእናንተም፣ ለኪያም ደግሞ እንዲያሳውቃት እፈልጋለሁ። እኔ በቃ የመጨረሻ የመጨረሻ የምለው የ በቃ ምንድን ነው አማርኛው ራሱ ጽናት ነው። ምንድን ነው? ብቻ ጥግ ድረስ ደርሻ ያለው እና ከዚህ በላይ መጽናት አልችልም። ከዚህ በላይ ማፈን አልችልም። ከዚህ በላይ ሚስጥር መደበቅ አልችልም። በቃ ከአቅሜ በላይ ሆኗል። በመሀል ደግሞ ከኪያ በዘለለ አሁን ውስጥ ውስጡን በጣም የተጎዳ ነው። ላይክ እንደ ወንድም እንደ ጓደኛ የእሱ ህመም ያሳምመኛል። እና በቃ ይበቃል ልንል ይገባል። ማለት ሁለቱ የማይሆኑበት የራሳቸው የሆነ ምክንያት አላቸው። ምክንያቱ ያሳምናል። ኦቭስሊ ግን ግን አውርተውበት ነው መሆን ያለበት የማይሆኑበትን ነገር እርግጠኛ ሆነው አውርተውበት፣ እኔና አንቺ በእንደዚህ አይነት በእንደዚህ አይነት ምክንያት አብረን ልንቀጥል አንችልም ብሎ አሳውቋት፣ እሷ ማምናበት ነው ሊሆን የሚገባው። ኢቭን ባታምነበትም አኑ አምኖበታል። ኦልሬዲ እንግዲህ ከወሰነ ወሰነ ነው። አንዳንድ ጊዜ ሁልጊዜ ሁልጊዜ ሰላም ይሆናል ሁልጊዜ ጥሩ ይሆናል ብሎ ማሰብ ከባድ ነገር ነው። ሪሌሽንሽፕ ላይ አንዳንድ ጊዜ የሚቋረጥበትም ነገር ይፈጠራል። በዛ ነገር ሁላችንም ደስተኛ ሆነን አይደለም እውነት ለመናገር ግን ደግሞ አንዳንድ ጊዜ ይወሰናል እና ውሳኔውን ደግሞ ለባለ ጉዳዩ ወይም ለባለቤቱ መተው አስፈላጊ ነው። ማለት እኛ በውሳኔው ላይ አንገባም። እሱ በውሳኔው ላይ እሷ በወሰነችው ላይ ምናምን ነገር ይሄ ልክ ነው፣ ይሄ ልክ አይደለም አልልም። በፍጹም ኔ ብዬም አላቅም ልልም አልችልም። ግን ግን እንደ ጓደኛ፣ እንደ ወንድም የሁለቱም ህመም ስለሚያሳምመኝ፣ የሁለቱም ጭንቀት ስለሚያስጨንቀኝ መሀል ላይ ያለውን ግን አለመግባባቶች ማጥራት አለብን ብዬ አወራዋለሁ። እንግዲህ አሁን እነዚህ ጠርቼዋለሁ፣ ከመጣ በኋላ የምቀጥልላችሁ ይሆናል። ከመጣ በኋላ ትንሽ ጫና ምናምን ሊያደርግብኝ ይችላል፣ ግን ምንም አላዳምጠውም። በቃ ዛሬ የመጨረሻ ቀኑ ነው የሚሆነው። ከመጣ በኋላ የምቀጥልላችሁ የሆነ፣ እስከዛው ድረስ ግን አብራችሁን ቆዩ፣ የትም እንዳትሄዱ፣ እንግዲህ ተመልካቾቻችን። ይሁን እንግዲህ እንደ መሳይ ፈጣን ሰው መጥቷል፣ ከእለት ዕለት እያማረበት፣ ከእለት ዕለት እየፋፋ ነው የሚመጣው እና አንዳንድ ጊዜ ምቾት ብቻ አይደለም የሚያፋፋው። በዚህ አጋጣሚ ብሶትም ምናምን ያፋፋል እና አንዳንድ ሰው መተኛት ያወፍረዋል፣ አንዳንድ ሰው መስራት ያወፍረዋል። ይህ ሀ አራት ሰዓት ቢዚ ነው ምናምን ነገር ቢዚነታችን ይሆናል። ላይ ያውል ብቻ ተመልካቾቻችን ዛሬ

ይመር ሚለኝ ሰው በዛ ብቻ ጋይስ አንዳንድ ጊዜ ከአቅም በላይ ሲሆን የሆነ ነገር ይተነፈሳል አለ ውስጥ ውስጥ ነው እና እኔ አሁን ላይ እና ችግር ይህ ችግር ውስጥ እኔ አይደለሁም። ያው ታንሳኒያ ችግር ውስጥ ያለው እና ከችግሩ ደግሞ ችግር ውስጥ ብቻ ሳይሆን ምንድነው? አይደለም አንተ እኔን የምታቀኝን ያህል እኔ አንተን አውቃለሁ በዛ ጉዳይ ላይ ላነሳብህ ሳይሆን፣ አንዳንድ ጊዜ የሰው ልጅ ይዋዋልና አቅሙ ሲጨርስ ወይም ደግሞ ውል ያፈርሳል ማለት ነው እና እኔም አሁን ማለዬን ላፈርስ ነው። ቶፋ አንድ እንድታቀመው የፈለገው ነገር ቢኖር ሲጀምር ይህንን በካሜራ ፊት አይደለም። አንዳንድ ነገሮች ማለት ነው። ስለምን ደማውራ በቃ ይው አምላክ ራሱ ሚስጥር ልጠብቅ ምናምን ነገር እያልከኝ ነው። ስለዚህ የሆነ ነገር ልታወራ እንደሆነ እንደዚህ ውጤ እየጠረጠረ ነው። ቶፋ አንድ እንድታቀም የፈለገው ነገር ቢኖር ይህን ነገር ካሜራ ፊት መዋል፣ ሰውየው ጋር እንዲደበቅ የፈለግኩት ሰው ጋር ይደርሳል ሳቢን ተረዳይ፣ ከቤተሰቦች ሰዎች የምደብቀው ነገር የለም። ከዋንም ሰው ደብቀው፣ ነገር ግን ደብቀ እንኳን ከሷ መደበቂ ያስፈልጊ ነገር መስሎኝ እስካሁን ድረስ ካንተ ጋር ሳብርልህ ነበር። አንተ በምታደርጋቸው በእያንዳንዱ እንቅስቃሴ ውስጥ ምንም እንዳላወቀ ሳስመስል፣ ከድሜ እኮ ቃል ገብተልኝ ስለነበር ነው። ቃል ገብተልኝ አለ። ቃል የገባውልህ ለአንተ ብዬ ነው እንጂ ለእኔ ብዬ አይደለም። ቃል የሚያሳጥፍ ምንም ነገር አልተፈጠረም። አሁንም አሁንም በነበርኩበት ነገር እንደሆነ አንድ ሺህ ጊዜ አስቤበት የወሰንኩት ነገር ነው። ሰማን አትፈልግም። ሰፈር ውስጥ ነው ያለ። ስለዚህ አት በቃ እኮ እንዳልጮ ከፈለግ። ማ ነው ሲጀምር፣ ይህን ጉዳይ ማንሳት አልነበረበት። ሲቀጥል፣ ቢሮ ሆነ ብቻ ቢሮ ውስጥ ካሜራ ተፋተ። ተረጋግተን ነበር ይህንን ነገር ይሆለ እያንዳንዱ እንቅስቃሴያችን በካሜራ የታገዘ ነው ስትነግረኝ፣ በካሜራ መንገር አልነበረብኝም። ካሜራውን ያንን መተ ስታውረኝ እ በካሜራ ተይዟል መናገር አልነበረብኝም ነው። ወንድሜ ነብዬ ገመኔ፣ ጓደኛዬ ነብዬ፣ ሁሉም ነገር እንኳን ደረስ ብለህ ስላሰብክ እኮ እስካሁን ድረስ ገመናህን ጠብቄልሃል እኮ። ይሄንንም ነገር ያወራሁት እኮ ከኪያ ጋር እና ኮዴንስ ጋር አይደለም ካንተ ነው ጋር ነው አይሁንምአንተ የፈለግከውን ነገር እስከ ሳደርግልህ ከርሜያለሁ። ይሄ የፈለግከውን ነገር በሌላ ነገር በፈለግከው ነገር አሁንም አደርግላለሁ ወደፊትም አደርግላለሁ። ምንም የፈለግከውን የምጠይቀኝ ጥያቄ አንድም ራሴን ሳልሰስት እንደማደርግልህ ታውቃለህ። ይህ ግን ጉዳዩ የራሴ ነው፣ አስቤበት ወስኜ አንዳንድ ነገሮችን ራሴ እንደወስናቸው መተው አለብን። እኔ ቶፋ፣ ሁሉም ነገር የግል አይደለም አንድ ሰው እንግዲህ ምድር ላይ እስከተፈጠረ ድረስ ነፍሱ የራሱ ነው አይደል? ግን የራሱ አይደል። ማጥፋት አይችልም ራሱ። ምክንያቱም ፈጣሪ ይጠይቀዋል አይደል? የእሱ ስላልሆነ ነው። አሁን ለምሳሌ አንተ ራስህን ብታጠፋ፣ ባለፈው እኮ ስታወራ ነበር እኮ አይደል? አውርተኛል። ረጋ ብለህ ቁጭ ብለህ እኔ አንድ ነገር ሆኜ ቢሆን ጥሩዬ የምንትሆን ነበር እናት የምንትሆን ነበር ምናም ብለህ አውርተኛል አይደል? ስለዚህ የአንተም አንድ ነገር መሆን ለኔ ስሜት ይሰጣል፣ ለኔ ይጎዳኛል። ያንተ እንደዚህ መብሰልሰልና መጎዳት እኔንም ይነካኛል። ያንተ ህይወት ያንተ ብቻ አይደለም እኮ ከኔ በላይ ደግሞ አሁን ዋጋ ያለው ሰው አለ። የእሷን ሀዘን ከማይ ነው የክያን ሀዘን ክያ አሟት ክያ አንድ ደቂቃ አዝናት ከማይ እኔ ለምን የፈለገውን ነገር አለ በቃ ግድ ያለ። ሀዘን የሚቀንስ ቢሆን ኖሮ ይህንን ኢሹ አላመጣልህም ነበረ። የእሷ ሀዘን ግን እየቀነስ አይደለም። የእሷ ሀዘን እለት ለት እለት ለት እየጨመረ እየባሰበት እየባሰበት እየባሰበት የመጣ ነገር። ስለዚህ ይኸውልህ ጊዜ ሄዶ ይሄ ነገሮች እየተነባበሩ ሄደው ሳላስጨርስ ጨረሰ ነው። አበበ በጣም ይቅርታ፣ በጣም አዝናለሁ። ምንም እንድታናግረውና እንድትናገረውና ጭራሽ ደግሞ የሆነ እንድትለው ስለማልፈልግ ነው። ቶፋ አንድ እንድንጠቀሙ የምፈልገው ነገር ቢኖር ጊዜው ላይ ሲደርስ፣ ቦታው ላይ ሲሆን፣ ኪያ ከቀን ወደ ቀን እየጨመረ ሲመጣ፣ ለኔ በጣም ዲፕ ፍቅር ውስጥ እየገባች ግን ለሷ ያለው ይፈቅር ዲፕ ፕሮስ ነፍሳችን እንዲህ እየተሳሰረ እየመጣ ነው። እየነገርከው ያለሁት ነገር ማለት ነው። ኪያ ማክሲመ ይፈርቷን ተጠቅማ ነው እያፈቀራች እየወደደች አለችው የመጨረሻ የመጨረሻ አቅሟን፣ የኔን አጣቆም ከዚህ በላይ ምንም የሚያድግ ነገር የለም እያልኩ፣ ግን ምንም የሚያድግ ነገር የለም። በቃ ይሁን፣ ከላይ ደሞ ታለው አይደል ገደብ አለው። ገደቧ ጥጉ ነክቶታል። በቃ ከዚህ በላይ አንተን መውደድ አትችልም። ከዚህ በላይ አንተን አይደለም ማንንም መውደድ አትችልም። በቃ ደከማት፣ አኑ ደከማት። ከዚህ በላይ ምንም ልትታመማት አትችልም። ሁነታውን ንገራትና

እኔ ይዣቸው ነው እንጂ ፈልገው አይደለም። በቃ አሁንም እንዲወራ አልፈልግም። ነገም እንዲወራ እውነት አሁን ይወልኝ እና የምታከብረኝ ለእኔ የምታስብ ከሆነ አሁንም አንተ ሰላም ማሰብ ሄጄ እነግራታለሁ። ከፈለገ እኔ እናንተ ጓደኝነት ማቋረጥ ይችላል። እኔ እናንተ ወንጭ ልጅቷ እናንተ ደግሞ እየተሰቃየን ምንም ማለት አይደለም። ምንም ማለት አይደለም። ይሁን ዛሬ ባይሆን ነገ። አሁን እየለመደችው ነው ነገሩ ያለኔ መኖር እየጀመረች ነው። ያለኔ መሳቅ እየጀመረች ነው እየጀመረች ነው። ካሜራ ፊት ብቻ አይደለም ነው እኮ ምንም የሷን ብቻ አይደለም። ወደፊት ከምታስነውና ከምትሰበረው ግን እኔና አንተ እዚህ ቁጭ ብለን ስለዚህ ጆሬን አታደንቁሮ ታንቡሬ በአንተ የመጣ ይሎ ይበጠስ ነው አስጨነቀኝ። ተረጋግቼ ቢሮ ውስጥ ቁጭ ብዬ ነገር ሌላ ሶስተኛ ወገን ምናምን ጋር አለም እያወረውኝ እኔ ከአንተ ጋር ነው ነገር ለአውራ የሚገባው ከክያ ጋር ነበረ፣ እንደ እውነታው ከሆነ ማለት ነው። የአንተን ሚስጥር ስጠብቅል እዛ ጋ እኮ ጓደኛ አረለን ያንተን ምስጢር ስጠብቅልህ፣ እንዴት እኔ እህት አይደለሁም ወይ እኔ ወንድም አይደለሁም ወይ ጓደኛ አይደለሁም ወይ ማለት አይቀርም። ግን ለእሷ አስበን አይደለም፣ ለእሷ አስበን ይህን ነገር እንደሆነ እያደረግን ያለ ነው። ስታቅ ማለት ነገር ማለት ነው። ልጅቷ ማቹርድ ነች። የምታደርገውን ነገር ታውቃለች። ምን እንደሚፈጠር ታውቃለች። ያንዳንዱ ነገር ክሊር አድርገህ ብትነግራት የተፈጠረውን ነገር ሀፕኑን አቱን ያደረገው ነገር መተህበት ነገር ድብ እናድርጋት ኪያ ነው አቃታ አንተ ተቆጣጥረህ ያለው አቆን አኔም ከእሷ የበለጠ ሴንሲቲቭ ነኝ። በሷ ጉዳይ ላይ ሄነን አውቃለሁ። እኔ ግን አንተ እንደምንም ብለህ አንደኛ ነገር ጉዳዩ ልክ እንዳልሆነ ገብቶ፣ ሁለተኛ ነገር ደግሞ የእሷንም ህመም የራስህንም ህመም አንድ ላይ አትችለውም ማለት አትችለውም። ኔቨር አትችለውም፣ በቃ ግን እኔ ጋር ያልቃል ህመሙ እ ኪያ ምንም ሳታዝንብኝ ቀስ በቀስ እየተለማመደችው ከሰው ጋር መሳቅ፣ ሌላ ሰው መልመድ፣ ከጓደኞቿ ጋር መጫወት፣ አኗር የለም ብላ ማሰብ እና ተረጋግታ ህይወቷን መኖር፣ አዳምጠኝ መኖር ስትጀምር በወር ውስጥ የተቀየረ ነገር አለ። ቢያንስ ግን ይህን እኮ አንተ ልቧን የሚሰብር ነገር ፍቅረኛ ያዥ ያልካት ቶፋ፣ ለምን እንደዚህ አልኳት? በየቀኑ ቅስሟን ከምትሰብረው በየቀኑ ልቧን ከምትሰብረው አንዴ እውነታውን ነግረሃት ያው ይወለ ምንም የሚባል አባባል አለ መሰለህ። ቶፋ ቀን በቀን እንዲህ ትንሽ ፒስ እያደረግህ ከመከታተፈው አንዴ እንዲህ ቆርጠሃት ይቆርጥላታል፣ አይቆርጥላታል። ቶፋ አንድ ጊዜ ሲነገራት፣ ምንም የሚባል አባባል አለ መሰለህ። መርዝም አንድ ጊዜ ሲጠጣ ይገላል። ቀስ እየተደረጉ ግን በትን በትንሽ ከተጠጣ ማለት ነው ነው ከምግብ ጋር ይለመዳል የሚባል አባባል አለ ኪያ አንድ ጊዜ ሰብስቤ ኪያ ነገር ላይ እንደዚህ ነገር ስለሚፈጠር እናንቺ እንለያያለን ብዬ አንድ ጊዜ ሰብስቤ ብነግራት፣ ኪዩ ትሰፈርብኛለ ጣመ አይገልም ይባላል። መርዝም ከለመዱት ባይሆን፣ ቀስ በቀስ ውስጤን እንዳይከብደው፣ ባክሽ ትንሽ ቆይ ስቃይ ግን እኔ ቀስ በቀስ ከሰዎች ጋር መላመድ እንድትችል ያለ እኔ መስራት እንድትችል ያለ እኔ መሳቅ እንድትችል ያለ እኔ መጫወት እንድትችል እሱን ጠንካራ አድርጌያት አልለጃት ገባ ወጣ እያልፉኝ፣ ይህንን ነገር አድርጌ ግን ህመሙን ስቃዩን ነው የሚደሰቀው። አሳቤን ተረጋጋ። ከዛ ነገር ምን እንደሆነ ታውቃለ። በዚህ መሀል ላይ አንድ ሰው እንኳን የተረጋጋ የለም። እኛም የአቅማችንን ማድረግ የምንችለው ይችላል ነው ያገር እየሰራን አይደል ብዙ ቦታ ላይ መድረስ የምንችል ሰዎች እዚች ጋ ታጭቀናል ተይዘናል በደንብ ነው የታሰርነው ስለዚህ እዚች ጋ እኛ እንዲተሳስረን ፍንፍን ብለን ምንም ነገር ማበርከት አንችልም እንኳን ለሌላ ሰው ሌላ ሌላ ባዳ ለምንለው ሰው ለውጭው ሰው እንኳን ለመድረስ ይቅርና ማለት ነው ለራሳችን እንኳን እንዲያውም ነገ ከነገወዲያ ሳይውል ሳይጥ አሁን ጊዜውን አረዘምኩት አይደል እሷም ቶሎ እየለመደች አይደል ማለት በአንድ ጊዜ አሁን የሆነ ቀስ ቀስ ቀስ ቀስ ቀስ እያለ እያደረኩ የነበረው ነገር አለ አይደል አሁን ደግሞ አፈጣጥሯለሁ ነገ ከነገወዲያ ደግሞ አገባታለሁ። ሮዛ ነው በቃ ከእሷ ጋር ህይወት ጀምራለሁ። አሁን አንድ ቤት ሆነን ቢያንስ እየተላመደች ነው እየለመደች ነው። ምኑን ነው የለመደችው? ሌላ ሰው መጥቶ ሌላ ጓደኛ ይዛ ይታታል። እሺ፣ እንደዚህ አይነት ጠንካራ ፍቅር ውስጥ እያለን ጠንካራ ፍቅር ውስጥ ሆነን በአንድ ጊዜ ልለጊሽ ነው ብዬ መናገር እችላለሁ ወይ? አትችልም፣ አትችልም። ስለዚህ ምንድን ነው ማድረግ የምንችለው? ምንም እኮ። ስለዚህ ቀስ በቀስ ቀስ በቀስ እንደዚህ እየሰራው እየሰራው ጭንቅላቷ ውስጥ መጥቼ ያለ እኔ መኖር ስትጀምር ስትለምድ እውነቱ ለዚህ ነበር ብዬ ያን ይነግራታለሁ። እውነቱ ይያንዳንዱ ነገር አጥተው እሱን እኔ እሱን እኮ አጥቼው አይደለም፣ ግን ደግሞ ማለት ነው ሁሉም ነገር ጊዜውን ጠብቆ መስተካከል የሚችል ነገር ነበረ። እስካሁን ድረስ ምንም የሚስተካከል ነገር አላየው። ጊዜ ብቻ አስጠኝ፣ ትንሽ ጊዜ ብቻ አስጠኝ። ነገር በጠቅላላ ማለት ነው ከካሜራ ፊት አወራሁህ እንጂ ከካሜራ ውጪ በተደጋጋሚ ጊዜ ገደብ እንዳለቀብ

በጣም የምጸጸትበትን ቶፋ እኔ ወንድም ነብዬ ብዬ አምኜ ጓደኛዬ ሁሉ ነገር ለራሴ እንኳን የደበቁትን ነገር ለእኔ ብዬ አይደለም። ለራሴ ነው። ስለምታውቅ ነው አንተ ራስህ ምናምን ለኪያ ስን እንደዚህ አይነት ነገር ሁሉ እንደማታደርገው እኔ በደንብ አውቃለሁ፣ ጠንቅቄ አውቃለሁ፣ ኪያ ከምታውቅ በላይ አውቃለሁ። ስለዚህ እንደዚህ አይነት ነገር ሀፕን እንዳደረገ ስሰማ ሄጄ እንደዚህ አይነት ነገር እየተፈጠረ እንደዚህ እንደዚህ ነው ብዬ ልነግራት እንደምችል ስለምታውቅ አንተ ቀደም ምን እኔን አሰርከኝ ነው። እሷ ራሱ ይሄንን ምክንያት ቀድሜ ከነገርኳት ማለት ነው የፈለገ ነገር ይሆናል እንጂ ካንተ ጋር ይሆናል ብላ ስቃዋ ነው የሚበረታው፣ ስቃዋ የሚጨምረው። ቶፋ እመነኝ እሺ በቃ እንደዚህ እንድንለያይ ነው ብላ ተነጋግራ ተደማምጣኝ ዝም ብላ አትለያየኝም። እንግዲህ በምሳሌ እያስረዳኝ ነበር አይደል መርዝንም ቀስ በቀስ ምናምን ነገር ሲወስዱ ይላመዱታል እያልክ ነው አይደል? እኔ ደግሞ ሌላ አንድ ምሳሌ ልጨምርልህ፣ ከአንድ ብርቱ ደግሞ ሁለት መድኃኒቱ ይባላል በእኛ ሀገር። ስለዚህ አንተ ብቻህን የምትወስነው ውሳኔ ሁሌ ልክ ሊሆን አይችልም፣ ምክንያቱም ከአንድ ብርቱ ሁለት መድኃኒቱ የሚባለው በምክንያት ነው። አንድ ነገር የሰማኸኝ ነው አይደል? እኔ ቤካ ይሁንና ያልተስማማንበትን ነገር ለአንተ ስንል ተስማምተንበታል። ግን ይሄ ሁሉ ሰው ይሄ ሁሉ ሰው ያልገባው ነገር ኖሮ አይደለም አንተ ብቻህን የገባ ስለዚህ አንተ ብቻህን ኢንፍሉዌንሳ ትፍጠርኛለህ። ሁሌ እናንተ ቁጥራችሁ ብዙ ስለሆነ ወይም ደግሞ ሦስት አራት ምናምን ስለሆናችሁ ትክክል ናችሁ ማለት ነው። ልክነን ማለት አይደለም። አንተም ግን ብቻህን ልክ ነህ ማለት አይደለም። አሁን ግን በዚህ ነገር ላይ ግን ትክክል ነኝ አይደለም። አንድ የኪያን ስቃይ ነግሬያት፣ ፋይናሊ መጣ አይቀርም፣ ፋይናሊ ጉዳዩን ስትሰማው ማወቋ ማለት ስታውቀው ይሄ ነገር መፈጠሩ አይቀርም። ምንም አትሆንም ኪያ አሁን ላይ ያለው ስቃይዋ ቀስ በቀስ ምንድን ነው? በቃ ሞተት እኮ አንተ ከእናትየው ጋር ተገናኝቱ ምን ያህል ደስተኛ ልትሆን እንግዲህ እንደምትችል አስበው። በአንተ ምክንያት ግን ያችኛውን ትንሽዬ ይሆን አይደለም፣ በጣም ትልቁ ደስታ እንኳን እንደ ትንሽዬ እንኳን ማጣጣም እሱን ወሰን ሰን ተቆረ የወሰንከውን ውሳኔ ይሄን እኮ አከበርንልህ። ትልልቅ ሰዎች ናችሁ። አሁንም ቢሆን ከስድስት ዓመት በፊት አስታውሳለህ። አንተ ከመን ልክ እንደዛ፣ አሁንም አሁንም እኮ ነው በፊት ሳልተዋወቃት በፊት እንደነበረው ጊዜ ግን፣ ምን እንደው ታውቃለህ ይሄ ሁሉ ከኪያ አይበስም። ይሄ ሁሉ እሷን ከመጠበቅ አይበስም። ይሄ ሁሉ እሷ ሙሉ ለሙሉ አዝና ስትሰበር ከማየት አይበስብኝም እኔ። ይችለዋል የኔ መሰቃየት የኔ እንትን ማለት ለኪያ ከሆነ ምንም ማለት አይደለም። ቶፋ ልሞትላት ነበር፣ ትናንት ጫካ ገብቼ በመኪና ጠጥቼ ታነቄ ልሞት አልነበረም? ይሄ ተራ ነገር ነው ነው ለኪያ ማደርገው በህይወት ያለው ነገር። እኔ እኮ ያለው ያለው ነገር እኮ ወይ እሷ አንተ ይህን ሁሉ ሳክሪፋይ እየከፈልክ እሷ ሰላም ብትሆን ኦኬ ግን ሰላም አይደለችም። አንተም ሰላም አይደለህም። ሶ በዚህ መሀል እኔም ሰላም አልሆንኩም። ሌላ ልጆቹም ደግሞ እናዩና ምናምን ደግሞ ሰላም አይደሉም። ሶ የአንድ ሰው ጉዳይ የአንድ ሰው ይሹ አንድ ሰው ባለማወቁ ይሄ ሁሉ ሰው ሊታመስ አይገባም። አይደል እናንተ ስትደረጋ እናንተ እውነታውን ስታውቁ ልክ ቦታው ላይ ሰላም አልሆንም። እኛም አኑ አሁን የማስመሰልን በቃ፣ አሁንማ የቂያን ስቀያያችሁ ሰላማችሁ ነው ያንተስ እንዲ ፈገግ ምናምን ስላልክ ነው። እዛ ጋ አንድ ሮዚ የምትባል ልጅ ምናምን አምጥተህ ምናምን ነገር ስላስመሰልክ ነው እንዴ ደህና የምትሆነው? እንዲ አውቃለሁ፣ ውስጥ እናውቀዋለሁ። እያንዳንዱ የምታደርገው ነገር ክያን ለማራቅ እንደሆነ እናውቃለን እኮ ሁሉንም። እስካሁን ገመና ነው ብለን የወንድም የገመና ነው፣ ገመናውን አልደብቃ። አሁን ደግሞ ባስባለ ይመጣሉ። ነገ ከነገ ወዲያ እንደ ይህን ነገር ስለነገር ግን በጣም አመሰግናለሁ። እንደዚህ ካልቻላችሁ ውስጣችሁ ላይም እንደዚህ እየበረታባችሁ ከሆነ ነገ ደግሞ ሮዚ እግሯ ላይ ወድቄ ነገ ደግሞ

አደገኛ ነኝ ማለት ከኔ ውጪ ሌላ የሚሰማ ነገር የለም፣ ምንም ነገር የሚያውቀው ነገር የለም። እኔ እንደሆነ እንግዲህ ተመልካቾቻችን አሁን እንደዚህ እንደዚህ ነው ብዬ ልነግራችሁ አልችልም። ብቻ የተረዳችሁት ነገር ይኖራል ብዬ አስባለሁ። ምክንያቱም ወንድሜ ነው፣ ምስጢር ብሎ ገመና ብሎ የነገረኝን ነገር ላወራበት አልችልም። ግን ደግሞ ነግራታለሁ፣ በቃ ከዚህ በላይ ሲጎዳ ማየት አልችልም። እሷም የተጎዳች ነው በመሀል እኛም እኛም ደህና አደለን። ማታውቅ ይችላል አንድ ነገር ካላወቃችሁ፣ ምንም እኮ እያወቃችሁ ግን እየተጎዱ እንደሆነ እየገባችሁ ዝም ማለት ነው ማስመሰል ግን በጣም ይከብዳል። እንግዲህ ተመልካቶች አዲስ ነገር ካለ የምናሳውቃችሁ ይሆናል። ካልሆነ ግን እኔ በሙዬ ሞት እንዳትነግራት። በቃ በሙዬ ሞት አንድ ቀን ወይ ሁለት ቀን ሁሉ ነገር በቃ በሙዬ ሞት ይያሉ ይሄን ነገር ነው። በሙዬ ሞት ምን ማድረግ እንዳለብኝ ራሱ አላቅም። ለምን ነገር እንዴት ማድረግ እንዳለብኝ ራሱ ግራ ገብቶኛል። ምን አይነት መንገድ እንደማስታክለው እንደማስተካከለው ግራ ገብቶኛል። ግን ደግሞ አንድ የገባኝ ሀቅ ኪያ ማወቅ አለባት። መብቷን ይሄን ነገር የመስማትና ጉዳዩን የማወቅ መብት አላት ውስጡ ስለገዘጠኝ እስከ ዛሬ ዝም ብያለሁ። ግን በቃ አንዳንድ ጊዜ በቃ ምን እንለው ነገር ያስፈልጋል። በቃ በዚህ መሀል ላይ በጣም ብዙ ሰው እየተጎዳ ነው ያለው። በጣም ብዙ ሰው አሁን እጥፍ ድርቡን እያንዳንዱ እንቅስቃሴ ኪያን ባስቀየማት ቁጥር ራሱን እየቀጣ ነው ያለው። ኪያን ሁን ብሎ እያስቀየማት ራሱን ግን በጣም እየጎዳ ነው ያለው። ግን ደግሞ እንዴት ነው? አንድ ህፃን ልጅ እኮ ማለት ነው። ሁልጊዜ ከረሜላ መብላት ይፈልጋል። ሁልጊዜ ከረሜላ ሲበላ ግን ጥርስ ይበላሻል። በጣም ብዙ የጤና እክሎች ሊገጥሙት ይችላሉ። ለዛ ሲባል ሁልጊዜ ሰው የሚፈልገውን ነገር አይሰጥም አይደል ወላጅ? እዛ ጋ ኮንሺየስ ስለሆነ ሁኔታዎቹን እያንዳንዱን ነገር የሚጠቅመው ነው የሚጎዳውን ነገር ወላጅ ስለሚያውቅ ለህፃኑ ልጅ ሁልጊዜ ከረሜላ አይሰጥም አይደል? ቴስቱን ያውቀዋል፣ ጣሙን ያውቀዋል ምናምን ነገር ሁልጊዜ ሊፈልግ ይችላል ከረሜላ። ግን እናት ግን አትሰጥ ትከለክላለች፣ ሪስፖንሲቢሊቲ ሲሰማት ማለት ነው። እኔም ይሄ ልጅ እንዳያለቅስ ብዬ ወይም ደግሞ እኔን እንዳያወቅሰኝ ብዬ እኔ ላይ እንዳያለቃቅስ ብዬ ሲጎዳ ማየት አልችልም። ያ ማለት እንደ ህፃኑ ልጅ ከረሜላ በየጊዜው እያቀበሉ ከለቅሶ እና ከጫጫታው ራስን ማዳን ማለት ያ ደግሞ ፌር አደለ። በቃ አሁን እኔ የመጨረሻ ይሄ በቃ ከዚህ በላይ ሊሚት የለኝም እኔ ገደቤን አልፎ አልፏል። በቃ ስለዚህ እንግዲህ ተመልካቾቻችን፣ እንግዲህ በሚቀጥለው ቪዲዮ የምናሳውቃቸው ይሆናል። እንግዲህ ከዚህ በላይ እኔ መቆየት አልችልም ብዬ ያለውን ነገር ነግራታለሁ። ከዛ በኋላ ደስ የሚል ፊሊንግ ግን እንደማይሰማ ታውቃለህ። በጣም ፔንፉል ነው ምናምን ነገር የሁሉ ጊዜ አብረው ቆይተው ነገር የተፈጠረውን ነገር ስነግራት ትንሽ ሊለብራት ይችላል። ግን ደግሞ ግን ደግሞ ማሳወቅ አለብኝ። እንግዲህ ተመልካቾቻችን አዲስ ነገር ካለ ማሳወቃቸው ይሆናል። ብቻ ምንም ነገር ቆይታችን ይሄንን ይመስላል። በጣም ቻው።